ሰላም ጤና ይስጥልን፣ የተከበራችሁና የተወደዳችሁ የጣና ቴሌቪዥን አድማጭ ተመልካቾች እንደምን አላችሁ? አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ የደረሳችሁ እያልን የግንቦት 8 ቀን 2017 ዓ ም የጣና ቴሌቪዥን የኩለ ቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ በአክብሮት እየጠየቅን ለሰዓቱ ያዘጋጅንላችሁን መረጃዎች ርዕሶቹን አስቀድመን እናስተዋውቃችኋለን። ደንቢያ ላይ በአምስት አቅጣጫ የገባው የብልጽግና ሰራዊት ከፍተኛ ምት ተመቶ ተመልሷል። ደንቢያ ላይ የነበረውን ተጋድሎ ዝርዝር መረጃ የፋኖ መሪው ከግንባር አድርሶናል። ተሰሙታላችሁ። አራት ክፍለ ጦሮች በአራት ግንባር ያደረጉትን ተጋድሎ በድል ተወጥተውታል። የጎጃም ጠቅላይ ግዛት አራቱ ክፍለ ጦሮችን ተጋድሎ በዝርዝር እናስደምጣችኋለን። በኢትዮጵያ ኢንተርኔት ሊቋረጥ እንደሚችል ከአገዛዙ ደህንነት ቢሮ የደረሰን መረጃ አስታውቋል። ምንጮቻችን በአገዛዙ ተለይተው የሚቋረጡ የማኅበራዊ ትስስር ገጾች መኖራቸውን ገልጸው መፍትሄ ያሉትንም አስቀምጠዋል። በዝርዝር የምናስደምጣችሁ የዕለቱ ሌላው መረጃችን ነው። ትሰሙታላችሁ። የአማራ ምሁራንና ጋዜጠኞች ከሚፈቱ ስልጣኔን ብለቅ ይሻለኛል ሲሉ አንድ የብልጽግና ሹም ተናግረዋል። ይህን የተናገሩት የብልጽግናው ሹማን ናቸው። ይህን ከተናገሩ በኋላስ በተግባር የተገለጠ ምን አይነት ድርጊት ፈጸሙ የሚለውን በዜናችን እንድትሰሙት አሰናድተነዋል። ሰዓቱን ጠብቆ ይቀርብላችኋል። ብልጽግና በጓዳ እየተለማመጠ በአደባባይ መዛቱን ቀጥሎበታል። ብልጽግና የሚለወጥ ባለመሆኑ ጊዜ ማባከን የለብንም ሲሉ አስተያየት የሰጡትን ምሁራን ምላሻቸውን አካተን ያሰናዳነውን ዜና እንድትሰሙት አሰናድተነዋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰናድተን ያዘጋጀነውን የሰዓቱን መረጃ ከዚህ ሰዓት ጀምሮ ማቅረብ እንጀምራለን። በድጋሚ አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በቅድሚያም የጎንደርና ጎጃም ቀጠና ተጋድሎ መረጃዎችን እናስደምጣችሁ። በአምስት አቅጣጫ የገባው የብልጽግና ሰራዊት ተመትቶ ተመልሷል። የአማራን ሕዝብ ለከፋ ድህነትና ጉስቁልና በማሰብ ከፍተኛ ዝርፊያ እንዲፈጽም ደንቢያ ላይ ከአንድ ሺህ በላይ ዘራፊ ሰራዊት ያሰማራው የብልጽግና ሰራዊት በአማራ ፋኖ ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦር ተመቶ መመለሱን አርበኛ ዘመነ ምረት ተናግሯል። የአማራ ፋኖ ጎንደር ጠቅላይ ግዛት እዝ አመራሩ አርበኛ ዘመነ ምረት ለጣና ቴሌቪዥን በሰጠው ማብራሪያ የብልጽግና ሰራዊት ከፍተኛ ቁጥር ይዞ በመግባት ሕዝብ ላይ ጭፍጨፋና ወረራ ነበር የፈጸመው ትናንት ተመትቶ ከተመለሰ በኋላ ዛሬም እንደገና በርካታ ተጨማሪ ኃይል አሰባስቦ በህዝብ ላይ ውድመት ለማድረስ በከባድ መሳሪያ የታጀበ ውጊያ መክፈቱን አስታውቋል። በጎንደር ዙሪያ ወረዳ በጭህር አቅጣጫ፣ እንዲሁም በጠዳ አቅጣጫ ደወርስ የሚባለው በምንጭር አቅጣጫ፣ ባዙ አቅጣጫ፣ እንዲሁም በቆላ ድባ በሮቢት በአምስት አቅጣጫ ነው። ደንቢያን ዋልከውን ደንቢያ የሚባለውን ወሮ የዋሉት ከአንድ ሺህ በላይ አራት ሪመንት የሚሆን ኃይል ነው። ወሮት የዋለው ከፍተኛ ዝርፊያ ሲቪላ ሲጨፈጨፉ ማህበረሰቡ ሲንገላታ የዋለው መጨረሻ ላይ ከአጭዎች ኮ- ጦር አካል ከሆነው ከደጃች አስናቀ ብርጌድ ጋር አባኑ ጃርጃር አባኑ ከሚባለው ቀበሌ ልዩ ጅባራ የሚባል ጣና አካባቢ ጣና ደንበር አካባቢ ውጃኔ የዋለው ከስምንት ሰዓት እስከ አስራ አንድ ሰዓት ከፍተኛ ውጃኔ የሆነው ሁለፋ መስዋዕት ከፍሏል። ከሀያ በላይ መከላከያ ሙት ሁነዋል። ከፍተኛ ጉዳትና ቁሰኛ ደርሶበታል። ከፍተኛ ትንቅንቅን የነበረው እንግዲህ ይህን የፈጸሙት የአጮች ክሮጦር አካል የሆነው ደጃቸው አስናቀ ብርጌድ አካል ነው። በዚህም የተነሳ ጠላት እንደገና መጨረሻ ላይ አስራ ሰዓት አካባቢ ሩጦ ሮቢት ከተማ ነው ዶ ሮቢት ምትባላለች። ከዚህ ከቆላድ በወጣ ብላ በደንቢያ ዙሪያ ያለች መካከሉ ላይ በተለምዶ ዘንጋጅ ምክት የምትባል አካባቢ ያለች ሮቢት ምትባል ከተማለች። ከዚያ መከላከያ ካምፕ አለ። ከዚያ ሩጦ ሮ እንዲመሽግ ነው የሆነው። በዛሬው ዕለትም አጠቃላይ ታች ዲዮሉ ደንቢያ የሚባለውን አችራ ማርያም፣ አዲስ ጌን፣ ሰራባን እንዲሁም ጉራምባን ቀበሌ ነው ወሩ ያለው ያ ይህ በእንዴ እንዳለ የአማራፋኖ በጎጃም አራት ክፍለጦሮች ክፍለ ጦሮች በተለያየ የውጊያ ግንባር ስኬታማ ተጋድሎ ማድረጋቸውን ገለጹ በመስራቅ ጎጃም ቀጠና የሚንቀሳቀሰው ሀዲስ አለማየው ሰባተኛ ክፍለ ጦር በዞኑ የምትገኘዋን የጁብ ከተማን ለሰዓታት የተቆጣጠረበትን ተጋድሎ ማድረጉን የገለጸው የአማራፋኖ በጎጃም ቃል አቀባይ ክፍል ክፍለ ጦሩ ከተማዋን ተቆጣጥሮ በቆየባቸው ስኬታማ የከተማ ኦፕሬሽን የብልጽግና አመራሮችን እና በርካታ የነፍስ ወከፍ መሳሪያ ከነተተኳሻቸው በእጁ ማስገባቱን አስታውቋል። በሌላ የዚሁ ቀጠና የውጊያ ግንባር ደግሞ ግዙፉ የጃዊ መተከል አራተኛ ክፍለ ጦር የነጋሽ ብርጌድ በቀን 7 ዘጠነኛ ወር 2017 ዓ ም ከጠዋቱ 12 ሰዓት ላይ ወደ ጃሄማላ ከተማ ሰርገው በመግባት የሻለቃ አመራርን ጨምሮ በርካታ የብልጽግና ሰራዊት አባላትን ሞትና ቁስለኛ ማድረግ እንደቻሉ የክፍለ ጦሩ ቃል አቀባይ ክፍል ያደረሰን መረጃ አስታውቋል። ክፍለ ጦሩ ያለፉትን 60 ቀናት በተከታታይ የደፈጣ የሰርጂካል ኦፕሬሽንና የግንባር ውጊያዎችን በማድረግ ውጤታማ ተጋድሎ ማድረጉን በተከታታይ መዘገባችን ይታወሳል። ይህ በእንዲህ እንዳለ የቀይ ጌታ ይፍታይ ንጉሥ የክፍለ ጦር ኢንጂነር ክበር ተመስገን ብርጌድ አንጃኔ ከተማ ላይ ወደ ደጋዳ ሞተሬሽን ለማድረስ ሲንቀሳቀስ በደፈጣ በጠላት ላይ ከፍተኛ ኪሳራ ማድረስ ተችሏል። የበላይ ዘለቀ ስምንተኛ ክፍለ ጦር በበኩሉ ደባይ ጮቄ ብርጌድ ኮማንዶዎችን አስመርቋል። የክፍለ ጦሩ ቃል አቀባይ ክፍል ለዝግጅት ክፍላችን ባደረሰን መረጃ ተተኪ ወታደሮችን በነፃ ቀጠና በማሰልጠን ላይ የሚገኘው የፋኖ ኃይል የትግሉን መዳረሻ የሚረዱ አዳዲስ ኮማንዶ ሰልጣኞችን በየጊዜው እያስመረቀ ይገኛል ብሏል። ወደ ቀጣዩ መረጃችን ስናልፍ የአማራ እስረኞች ከሚፈቱ ስልጣኔን ብለቅ ይሻለኛል፣ የፍርድ ቤቱ ፕሬዚዳንት የፌዴራል ከፍተኛ ፍርድ ቤት ፕሬዝዳንቷ በብልጽግናው አገዛዝ በግፍ ታስረው እስር ቤት የሚማቀቁ የአማራ ምሁራን፣ ፖለቲከኞች፣ ጋዜጠኞችና ወጣቶች ከእስር ከሚፈቱ ስልጣናቸውን ቢለቁ እንደሚመርጡ መናገራቸውን ምንጮቻችን ገልጸዋል። የአማራ ተወላጆች በግፍና በገፍ የሚታሰሩት በአማራዊ ማንነታቸው ብቻ ነው የምንለው ከበቂ በላይ ማስረጃ ስላለን ነው የሚሉት የጣና ቴሌቪዥን ምንጮች እስር ቤት እየተሰቃዩ ያሉ ወንድሞቻችንና እህቶቻችን ከእስር ቤት እንዲፈቱ የማይፈለገው በፖለቲካ ውሳኔ እንጂ በወንጀል ድርጊታቸው አይደለም ሲሉ ተናግረዋል። ምንጫችን አስተያየታቸውን ሲቀጥሉም የከፍተኛው ፍርድ ቤት ፕሬዚዳንቷ ወይዘሮ ሌሊሳ ደሳለኝ የብልጽግናን መንግስት የሚቃወመው አማራ ነው። አማራው ብልጽግናን እንዲቃወም ያደረጉት ደግሞ እስር ቤት ያሉት ምሁራንና የተሰደዱት ጋዜጠኞች ናቸው። የተሰደዱትን መንግስታችን በራሱ መንገድ ተከታትሎ የራሱን እርምጃ ሊወስድ ይችላል እስር ቤት ያሉትን ግን በምንም መንገድ ሊፈቱ እንደማይገባ አደርጋለሁ። እነዚህ ሰዎች ከሚፈቱ ከስልጣን ብነሳ መርጣለሁ ሲሉ መናገራቸውን ገልጸዋል። በዚህ መጠን የአማራ ተወላጆችን በያዙት የኃላፊነት መደብ ተጠቅመው የጥላቻቸው ማስፈጸሚያ ባደረጉት ተቋም አማካኝነት የአማራ ተወላጆች በግፍ የእስር ሰለባ መሆናቸውን ምንጫችን ተናግረዋል። የዚህ የወይዘሮ ሌሊሳ ደሳለኝ ጥላቻ ማሳያ የሆነው በአቶ ዮሐንስ ቦያለውና በአብኑ ክርስቲያን ታደለ ላይ የሚዲያ ዘመቻ የከፈተውን ስዩም ተሾመን ፍርድ ቤት ቀርቦ ምላሽ እንዲሰጥ ዳኞች ቢወስኑም ፍርድ ቤት መቅረብ አልፈልግም ብሎ በእንቢታው መቆየቱ ይታወሳል። ስዩምን ፍርድ ቤት እንዲያቀርብ የታዘዘው የፌዴራል ፖሊስም ቢሆን ፈልግ ያጣሁት ብሎ መሳለቁም አይዘነጋም። ሰሞኑን ደግሞ ስዩም ተሾመ ከፍርድ ቤቱ ፕሬዚዳንት ሌሊሳ ደሳለኝ ጋር በቢሮቸው ተገኝቶ ከተነጋገረና በተቋሙ መዝናኛ ክበብ ያለ ከልካይ ሲዝናኑ ከቆዩ በኋላ ችሎት ሳይቀርብ መመለሱ ታውቋል። ይህን ጉዳይ አስመልክቶ ፍርድ ቤት የቀረቡት አቶ ዮሐንስ ቦያለው ተከሳሽ በቀጠሮና በተሰጠው ትእዛዝ መሰረት ወደ ፍርድ ቤት ከመግባት ይልቅ ከፕሬዚዳንቷ ጋር ተገናኝቶ ከተመለሰ ፍትህ ተቀብሯል ማለት ነው በማለት ንግግራቸውን ጀምረዋል። አቶ ዮሐንስ አክለውም ከዚህ በኋላ በፍርድ ቤቱም ሆነ በፍትህ ስርዓቱ ተስፋ ቆርጫለሁ ከዚህ በኋላ የማመለክተው ለኢትዮጵያ ህዝብና ለእግዚአብሔር ነው። ከዚህ በላይ ብትገፉበት ለእናንተ ለዳኞችም ጭምር አደጋ ነው። ልጆቻችሁን እንዳታሳድጉ ሊያደርጋችሁ ስለሚችል ከዚህ በላይ እንድትሄዱ ልንጠይቃችሁ አንፈልግም ሲሉ በፍርድ ቤት ውስጥ ያለውን አደገኛ አካሄድ ከፕሬዚዳንቷ ፍላጎት ጋር የተገናኘ መሆኑን ገልጸዋል። አቶ ክርስቲያን ታደለ በበኩሉ በ1993 የቀይ ሽብር ጉዳይ ሲጠራ ባለሥልጣናት አልቀርብም ሲሉ ለሙያው ክብር ያላቸው ዳኞች ተገዶ ጠቅላይ ሚኒስትሩ እንዲቀርብ አድርገው ነበር። እኔ ስዩም ተሾመን አመሰግናለሁ። የፍትሕ ስርዓቱን ዕርቃኑን እንዲቀር አድርጓልና የምታገኙት ንገሩት። እኛ ባገኘነው አጋጣሚ እንናገራለን። ጉዳያችን የእኩልነትና የፍትሕ ነውና፣ እውነት ለመናገር በፍትሕ ስርዓቱ ላይ ያለው አምኔታ ጨርሶ እንዳይሟጠጥ በሚል በውስጣችን የምንትወውና የማንናገረው ብዙ ነገር አለ ሲል በፍርድ ቤት እየደርሰባቸው ያለውን ቀጥተኛ አሉታዊ ጣልቃ ገብነትን ገልጸዋል። መረጃዎቻችን እንደቀጠሉ ናቸው። ብልጽግና በጤና ባለሙያዎች ላይ ዝቷል። የራበል ልንሰራ ቃል አልገባንም ሲሉ የደሞዝና የጥቅማ ጥቅም ጥያቄ ያነሱ ሐኪሞችን አርፋችሁ ወደ ስራችሁ ግቡ፣ እምቢ ካላችሁ እርምጃ የከፋ ነው ሲል ብልጽግና ዝቷል። ብልጽግና ትናንት በጤና ሚኒስቴር በኩል ባወጣው መግለጫ እንዳስታወቀው ጥያቄያችሁን ለማስመለስ ስራ ማቆም ሳይገባችሁ እየሰራችሁ መጠየቅ ትችሉ ነበር፣ ዓላማችሁ ግን ሌላ ነው ሲል የምሁራኑን የዳቦ ጥያቄ ወደ ሌላ አቅጣጫ በመቀየር ውንጀላ አቅርቧል። አንዳንዶች ጉዳዩ ሳይገባቸው በጥቂቶች የፖለቲካ ፍላጎት እንደተጠለፉ አድርጎ ዘለፋ ያቀረበው የብልጽግናው መስሪያ ቤት ሐኪሞቹ በፍጥነት ወደ ስራቸው ካልተመለሱ ከባድ እርምጃ ወስዳለው በማለትም ዛቻ አቅርቧል። በዚህ ጉዳይ አስተያየታቸው ለጣና ቴሌቪዥን የገለጹ የጤና ባለሙያ እኛ ጥያቄ ካቀረብን እኮ ሰባት ዓመት ሆነን በተለይም ባለፉት ሶስት ዓመታት በየተቋሞቻችንና በተወካዮቻችን አማካኝነት ያለማቋረጥ ጥያቄያችንን ስናቀርብ ነበር። በመጨረሻም የአንድ ወር ጊዜ ሰጥተን ጠብቀናቸው ነበር። የእኛን ጥቅማ ጥቅም ለማስከበር በጀት የለኝም ብሎ የመለሰልን መንግስት ለኮሪደር ልማት ግን ከ85 ቢሊዮን ብር በላይ ገንዘብ ማውጣቱን የነገረን ራሱ ነው በማለት ተናግረዋል። የብልጽግናው አገዛዝ በምንም መልኩ የመለወጥ ፍላጎት እንደሌለ የሚያሳየ የትናንቱ መግለጫ ነው የሚሉት ሌላው አስተያየት ሰጪ በበኩላቸው መንግስት ጉዳዮችን በውይይትና በንግግር የመፍታት ልምድ የለውም እንጂ የመብት ጥያቄያችንን ካቀረብን ቆይተናል። አሁን ግን እንዳልሰማና እንዳላየ ሆኖ ጥያቄያችሁን ተወያይተን እንመልስላችኋለን የሚለው ንግግሩ ፖለቲካዊ ክህደት ነው። ትናንትን የዋሸን ስርዓት ዛሬስ እንዴት ልናምኖ እንችላለን? ብለዋል ለጣና ቴሌቪዥን አስተያየታቸውን የሰጡ አንድ የፖለቲካ ተንታኝ በበኩላቸው የብልጽግናው መንግስት ከባድ ጫና ላይ እንደወደቀ ይታወቃል። የከተማ ንቅናቄና ህዝባዊ ቢተኝነት ፈጣን የስርዓት ለውጥ ማምጣት እንደሚችሉ ብልጽግና በደንብ ያውቀዋል። በሩ ላይ የደረሰውን ጫና ለመቋቋም እንደማይችል ስለተረዳም በቅደም ተከተል እየነጣጠለ መምታት የፈለገ ይመስላል። ስለዚህ አሁን የጤና ባለሙያዎች ያነሱትን ንቅናቄ ሌላውም ሰራተኛና መላው ህዝብ በመቀላቀልና በመደገፍ ከጎናቸው ተሰልፎ የህዝብን ትግል ወደ ግብ ማድረስ ይገባዋል ሲሉ ጥሪ አቅርበዋል። በተለይም የመምህራን ብሶት ከፍ ብሎ መሰማት መጀመሩና በአዛዦቹ ተስፋ የቆረጠው የጸጥታ መዋቅሩ ለአገዛዝ ተረከዙን ማንሳት መጀመሩ ለብልጽግና ከባድ መርዶ መሆን ከጀመረ ሰነባብቷል። በዚህ መልኩ ህዝባዊ እንቢተኝነቶች ተቀጣጥለው ከቀጠሉ የብልጽግናው አገዛዝ ዕድሜው እንደሚያጥር ከዚህ በፊት የታየውን ተሞክሮ ያስታውሰዋል። ህወሀትን የመሰለ ግዙፍ ኃይል በ18 ወራት የህዝብ ትግል ከመንበሩ የተነሳው በጦርነት ሳይሆን በህዝባዊ እንቢተኝነትና ንቅናቄ መሆኑን የብልጽግናው ሊቀመንበር ያውቁታል። በመሆኑም እኔ በመጣውበት መንገድ እኔ ላይ ሰይፍ እየተሳለብኝ ነው የሚል ስጋት እንዳደረባቸውና የስጋታቸው ምንጭ የሆነውን የህዝብ ቢተኝነት እንዳይነሳ ከስር ከስር መኮርኮምን ዓላማ አድርገው እየሰሩ እንደሆነ ተንታኞቹ ይናገራሉ። በመሆኑም ብልጽግና በአደባባይ እየዛተ በጓዳ ግን ከአንዳንድ ግለሰቦችና አስተባባሪዎች ጋር ልምምጥ እያደረገ ይገኛል። በዚህ ጉዳይ ሀሳባቸውን የሰጡት ተንታኙ ብልጽግና ሁሉንም መንገዶች ተጠቅሞ ህዝባዊ ቁጣ እንዳይነሳበት ሊያደርግ እንደሚችል ቀድሞም ቢሆን የታወቀ ነው። አሁን ጥያቄው ከብልጽግና እጅ ወጥቷል። ብልጽግናን ማስረፍም ማጥፋትም የሚችለው በራሳችን በህዝብ አንድነትና የተቀናጀ ትግል ብቻ ነው በማለት አሁን ላይ ኳሷ ከብልጽግና እጅ ወጥታ በህዝብ እጅ ላይ እንደሆነች ገልጸዋል። በመጨረሻም በኢትዮጵያ የኢንተርኔት አገልግሎት ሊቋረጥ ይችላል ተባለም። ህዝባዊ ቁጣ እየተባባሰ የመጣበት የብልጽግናው አገዛዝ በመላው ኢትዮጵያ ሙሉ በሙሉ ወይም በከፊል ኢንተርኔት ሊያቋርጥ እንደሚችል ምንጮቻችን ጥቆማ ሰጥተዋል። ምንጮቻችን በጉዳዩ ዙሪያ ለጣና ቴሌቪዥን በሰጡት መረጃ በዋናነት የማህበራዊ ትስስር ገጾች ማለትም ፌስቡክ፣ ቴሌግራም፣ ዩትዩብ እና ዋትሳፕን በመሳሰሉት መተግበሪያዎችና የመረጃ መለዋወጫዎች ላይ እቀባ ሊያደርግ ይችላል ብለዋል። የሐኪሞችን ጥያቄ ከመመለስ ይልቅ ምንም አታመጡም ሲል በአደባባይ የተናገረው ብልጽግና የሕዝብ ቁጣ የበለጠ እንዲጨምር አድርጎታል። ሕዝብ ይፈራኛል ብሎ አስቦ ዛቻ ያቀረበው የብልጽግናው አገዛዝ ውጤቱ ካሰበው በተቃራኒ ሆኖበታል። በተለይም አሁንም ድረስ የመምህራን ደመወዝ በተለያየ ምክንያት እየተቀነሰ መሆኑን ተከትሎ በአገዛዙ ላይ ከየአካባቢው ጫናዎች ተበራክተዋል። በዚህ የተነሳም የግንኙነት አውታሮችን በመቆራረጥ የሕዝብን ትግል ለመቀልበስ የታቀደ መሆኑን የተናገሩት ምንጮቻችን ምናልባትም በቀጣዮቹ ጥቂት ሳምንታት ወይም ቀናት የተጠቀሱት መተግበሪያዎች አገልግሎት እንዳይሰጡ ሊደረግ ይችላል ሲሉ ማሳሰቢያ ሰጥተዋል። ይህን ተከትሎም ቅድመ ዝግጅት ማድረግ እንደሚገባ የገለጹት እነዚሁ ምንጮቻችን ቨርቹዋል ፐርሰናል ኔትወርክ ቪፒኤን አዘጋጅቶ መጠበቅ እንደሚገባ ማሳሰቢያ ሰጥተዋል። ከሁለት ዓመት በፊት የብልጽግናው አገዛዝ በኢትዮጵያ ኦርቶዶክስ ተዋዶ ቤተ ክርስቲያን ፈጥሮት የነበረውን ቀውስ ተከትሎ ከወራት በላይ የዘለቀ የኢንተርኔት አገልግሎት እቀባ ማድረጉ ይታወሳል። በአማራ ክልል የተከፈተውን ጦርነት ተከትሎ ለአስር ወራት ኢንተርኔት በክልሉ በማቋረጥ ህዝብን መረጃ የማግኘት መብት መገደቡ የሚዘነጋ አይደለም። ህወሓትም ቢሆን በመጨረሻዎቹ የስልጣን ዘመኑ ላይ ተመሳሳዩን የኢንተርኔት ክልከላ በማድረግ የመረጃ እቀባ ማድረጉ ይታወሳል። እንደዚህ አይነት መረጃን የመገደብ ተግባር አፈና መሆኑን የተባበሩት መንግስታት ድርጅት የሰብአዊና ዲሞክራሲያዊ መብቶች ዩኒቲ በግልጽ ይደነግጋል። ሆኖም የብልጽግና አገዛዝ እንደዚህ አይነት የሞራል ደረጃ ስለሌለው ያዋጣኛል ያለውን ወንጀል ሁሉ ከመፈጸም ወደ ኋላ ይልም ሲሉ የፖለቲካ ተንታኙ ይናገራሉ። የህዝብን ትግል የመረጃ አቀባ በማድረግ መጥለፍ አይቻልም የሚሉት እኒሁ ተንታኝ የነብርን ጭራ አይያዙም ከያዙም አይለቁም እንደሚባለው የጤና ባለሙያዎችም የጀመሩትን ትግል ማስቀጠል ብቻ ነው ምርጫቸው። ከኛ የሚጠበቀው ደግሞ ይህንን ትግል ተቀላቅለን መግፋት እንጂ ከዚህ በኋላ ከዚህ ስርዓት ጋር ችግሮችን ጠረጴዛ ስቤ ተቀምጨፈታለሁ ማለት አይታሰብም። ምክንያቱም ስርዓቱ መንግስታዊ ባህሪን ያልተላበሰ ብቻ ሳይሆን እጅግ ኋላቀርና አቅመቢስ በመሆኑ ኃይሉን የሚያሳየው በአፈሙዝ ብቻ ነው ብለዋል። የኢንተርኔት አገልግሎት ሊቋረጥባቸው ከሚችሉ አካባቢዎች መካከል በዋናነት አዲስ አበባን ጨምሮ በሁሉም ታላላቅ ከተሞች እንደሆነ ምንጮቻችን ጨምረው ገልጸዋል። ለዚህ ደግሞ ህዝብ በተለይም የንቅናቄ መሪዎችና የሰላማዊ ትግሉ ተሳታፊዎች አስቀድመው የራሳቸውን መፍትሄ ሊወስዱ ይገባል ሲሉ መልእክታቸውን አስተላልፈዋል። በሌላ ዜና የአማራ ፋኖ በመሪዎቹ መካከል ያለውን የፍላጎት አለመጣጣምና የሥልጣን ጉጉትን ወደ ጎን ብለው የከተማውን ሕዝብ የትግል እንቅስቃሴ የትግላቸው አጋር በማድረግ ቅንጅት ሊፈጥሩ እንደሚገባ ተገልጿል። አስተያየታቸውን ለጣና ቴሌቪዥን የሰጡ የፖለቲካ ተንታኞች የትጥቅ ትግል ብዙ ዋጋ የሚያስከፍል ቢሆንም መንግስትን አቅም በማሳጣት በኩል ከፍተኛ ትርጉም አለው። ይህ መንግስት ደግሞ ከተማ ላይ ተቃውሞ ሳይነሳበት በመቆየቱና የአገሪቱንም ብሔራዊ ክብር ጭምር አሳልፎ በመስጠት ብድርና እርዳታ ስላገኘ ወታደራዊ አቅሙን እያሳደገ ይገኛል። ሁኖም የከተማ ትግል ከተጀመረበት ሐሳቡንም አቅሙንም ማሰባሰብ ስለማይችል የበለጠ የተዳከመ ይሆናል። በመሆኑም የፋኖ ትግል ከከተማው ህዝብን ቢተኝነት ጋር ቅንጅትና ውህደት ሊፈጥር ይገባዋል በማለት ምክር ሐሳባቸውን ሰጥተዋል። ክቡራትና ክቡራን የጣና ቴሌቪዥን ቤተሰቦች ለሰዓቱ የሰናዱት መረጃዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያልን በዚሁ እንሰናበታለን። ጤና ይስጥልን።